ሰላም እንዴት ናችሁ? ኤልያስ ነኝ ከዊንግዋን አካዳሚ። ያው እንግዲህ ኢንትራንስ ኤግዛም እንደሚታወቀው ለናቹራልም ለሶሻልም ሃምሳ ምናምን ቀናት ወይም ከሁለት ወር ያነሱ ቀናት ናቸው እየቀሩን። እንግዲህ ዝግጅቶቻችሁን ብዙዎቻችሁ ተማሪዎች ዘጠና ፐርሰንት እና ከዛ በላይ እንደጨረሳችሁ ተስፋ አደርጋለሁ። አብዛኛው ተማሪ እንዲያውም ጨርሶ ሪቫይዝ እያደረገ ነው ብዬ ተስፋ አደርጋለሁ ፐርሰናሊ። እና ብዙዎቻችሁ እንግዲህ እየጠየቃችሁ ነበር፣ እየደወላችሁ፣ መቼ ነው የኤግዛም ጥያቄዎች መስራት የሚጀምረው መቼ ነው በጥያቄዎች ሪቫይዝ የምናደርገው ብላችሁ ትጠይቁን ነበር። አሁን ጊዜው ደርሶ እሱን ላሳውቃችሁ ተገኝቻለሁ ማለት ነው እንግዲህ ከግንቦት 11 ጀምሮ እስከሚቀጥለው ወር እስከ ሰኔ 11 ድረስ የሚቆይ በጥያቄዎች ብቻ ነገር ግን ሙሉ ሙሉ ዩኒቶችን ሪቫይዝ የምናደርግበት ፕሮግራም ነው ያዘጋጀንላችሁ። እያንዳንዱ ዩኒት ላይ አንድ ቀን እየወሰድን ነው ጥያቄ የምንሰራው። ጥያቄ መስራት ብቻ አይደለም፣ በጥያቄ ውስጥ እየመጣን ዩኒቱን ሙሉ ለሙሉ ሪቫይዝ እናረጋለን ማለት ነው። አስፈላጊ የሚባሉ ነገሮች በሙሉ ይጠቀሳሉ። በአንድ ቀን አንድ ዩኒት እንጨርሳለን ማለት ነው። በዚህ ትምህርት ውስጥ ናቹራሎችም ሶሻሎችን መሳተፍ ትችላላችሁ። ናቹራሎች አራቱን የሳይንስ ትምህርቶች ማቴማቲክስ፣ ባዮሎጂ፣ ኬሚስትሪና ፊዚክስን ማግኘት ስትችሉ ሶሻሎች ደግሞ ማቴማቲክስ፣ ኢኮኖሚክስ፣ ጂኦግራፊና ሂስትሪ ሂስትሪን ማግኘት ትችላላችሁ ማለት ነው። እንዴት ነው ይሄ ትምህርት የሚሰጠው? ምን ያህል ጥያቄ ነው የሚሰራው ብላችሁ ልጠይቁ ትችላላችሁ። በየስትሪማችሁ ማለትም ለናቹራሎችም ከ1500 በላይ ጥያቄዎች ተዘጋጅተዋል። ለሶሻሎችም ከ1500 በላይ ጥያቄዎች ተዘጋጅተዋል። እነዚህ ጥያቄዎች ከኢንትራንስ ኤግዛም የሚመሳሰሉ እንጂ ከኢንትራንስ ኤግዛም የተወሰዱ ጥያቄዎች አይደሉም። ኢንትራንስ ኤግዛምን በየራሳችሁ እንደምትሞክሩ ተስፋ እናደርጋለን። ብዙ ቦታም የተሰራ ስላለ ያንን ማግኘት ትችላላችሁ ፍሪ። ይሄኛው ግን ጥያቄዎቹ በዛ ስታንዳርድ ተዘጋጅተው የቀረቡ ናቸው። እነዛን ጥያቄዎች እየሰራን ዩኒቶቹን ሪቫይዝ እያደረግን እንሄዳለን ማለት ነው። ከ9 እስከ 12 ያሉትን ፖርሽኖች በሙሉ በዚህ ጊዜ ውስጥ ለኤግዛም የሚያስፈልጋችሁን በአንድ ወር ውስጥ ከቨር እናደርጋቸዋለን ሙሉ በሙሉ ማለት ነው። ከ9ኛ ክፍል ጀምረን ወደ 12 ነው የምንመጣው፣ ሙሉ በሙሉ በቀን አንድ ዩኒት ጥያቄዎችን እንጨርሳለን። በአንድ ቀን ማለት ነው። በቀን ውስጥ ሁለት የትምህርት አይነቶችን ነው የምንሰራው በአንድ ቀን። ለምሳሌ በናቹራል ሳይንስ ከሆነ ዛሬ ኬሚስትሪና ፊዚክስ ሊሆን ይችላል። ነገ ደግሞ ማቴማቲክስ እና ባዮሎጂ ሊሆን ይችላል ማለት ነው። እስኬጁሉ የሚለቀቅላችሁ ይሆናል በፕራይቬት ቻናላችሁ ማለት ነው። አሁን ግን እንዴት ነው አሰጣጡ የሚለውን እንድታውቁ ያክል በቀን ሁለት የትምህርት አይነቶች አንድ አንድ ዩኒት የሚያልቁ ይሆናል ማለት ነው። ይሄ አንድ ዩኒት ላይ ከአርባ እስከ ስልሳ ጥያቄ ይሰራል። በሁለት ሁለት ቪዲዮ ነው የሚሰራው ማለትም አንድ ዩኒት ላይ ሁለት ቪዲዮ ነው የሚሰራው አብዛኞቹ የትምህርት አይነቶች ሁሉም አይደለም። ለምሳሌ እንደ ማቴማቲክስ አይነቱ ትምህርት ላይ ዩኒቶች የሚመረጡ አሉ። ለምሳሌ ዘ ናምበር ሲስተም ብዙ ጥያቄ የማያወጣበት ዩኒት ነው፣ ቀለል ያለ ዩኒት ነው። እንደዚህ አይነት ዩኒቶች ላይ አንድ ቪዲዮ ብቻ ሰርተን ልናልፍ እንችላለን። ነገር ግን እንደ ካልኩለስ ያሉ ሰፋፊ ዩኒቶችን ደግሞ በሁለት ቪዲዮ እንጨርሳቸዋለን። በሁለት ቪዲዮ እንጨርሳቸዋለን ማለት ግን ሁለት ቪዲዮ ሙሉ ጥያቄ እንሰራለን ማለት ነው። ይህን ጥያቄ ስንሰራ ጥያቄው ቀድሞ ነው የሚለቀቅላችሁ። ጥያቄው ቀድሞ ይለቀቃል። ጥያቄውን በራሳችሁ ትሞክራላችሁ። ምክንያቱም አጥንታችሁ ጨርሳችኋል ብለን ነው የኛ አሰምሽን። ከዚህ በኋላ ከሞከራችሁ በኋላ ከእኛ ጋር ደግሞ ጥያቄውን ትሰሩታላችሁ። አብራችሁ ጥያቄውን በመስራት ውስጥ ደግሞ ምን ይደረጋል? ሪቫይዝ ይደረግላችኋል። ማወቅ ያሉባችሁ ነገሮች በሙሉ ይጠቀሳሉ፣ እዛ ዩኒት ላይ ማለት ነው። በዚህ መልኩ ሙሉ ለሙሉ ሪቫይዝ አድርገን የምንጨርስ ይሆናል፣ በአንድ ወር ጊዜ ውስጥ ማለት ነው። ሁሉንም ዩኒቶች ለፈተና የሚያስፈልጓችሁን፣ ሁሉንም ዩኒቶች በአራቱ የትምህርት አይነቶች ላይ ማለት ነው። ምዝገባው እንዴት ነው የሚሆነው? መቼስ ነው የሚጀምረው? ቀጣዩ ጥያቄ የሚሆነው ምዝገባው የሚጀምረው ከዛሬ ከግንቦት ሰባት ነው። ዛሬ ግንቦት ሰባት ነገ እና ከነጎዲያ እስከ ቅዳሜ ድረስ ማለትም ግንቦት ሰባት ስምንትና ዘጠኝን መመዝገብ ትችላላችሁ። በነዚህ ሶስት ቀናት ለሚመዘገብ ተማሪ ብቻ ዲስካውንት ይኖረናል። ከዛ በኋላ ግን ማንኛውም ተማሪ መደበኛ ክፍያው ከፍሎ መመዝገብ ይችላል። በእነዚህ ሶስት ቀናት ውስጥ የምትመዘገቡ ተማሪዎች 500 ብር በመክፈል ይሄን የመሰለ ፓኬጅ ማግኘት ትችላላችሁ። ከ1500 በላይ ጥያቄዎችን እንሰራለን። እያንዳንዱን ዩኒት ሪቫይዝ እናደረጋለን። በየቀኑ ጥያቄዎች ደርሷችኋል። እነዛን ጥያቄዎች ትሰራላችሁ። ከዛ በኋላ ቪዲዮዎቹን እያያችሁ ደግሞ የጥያቄዎቹን መርስ ታያላችሁ። ሙሉ ሪቪዥኑንም ሪቫይዝ ታደረጋላችሁ። ሙሉ ዩኒቱ ማለት ነው። የከበዳችሁን ሴክሽን ተመልሶ ለማንበብ ጊዜ ይኖራችኋል። ትምህርቶቹ ስለሚፈራረቁ የትምህርት አይነቶቹ እናንተም አይምሯችሁን በደንብ እንድታስለምዱት ይሆንላቸዋል ማለት ነው። መጨረሻ ላይ ሰኔ 11 ይህንን ፓኬጅ ጨርሰን ወደ ኤግዛም ስትገቡ እናንተ ለጥያቄ አዲስ አይደላችሁም። ብዙ ጥያቄ የሰራችሁ ቆይታችኋል። ሙሉ ኒቶቹን ሪቫይዝ አድርጋችኋል። ሶ ትቸገራላችሁ ብለን ተስፋ አናደርግም። ሶ በዚህ መልኩ 500 ወር በመክፈል መመዝገብና ትምህርቱን ማግኘት ትችላላችሁ። ክፍያው አንዴ ነው። አምስት መቶ ወር ከፍላችሁ ከዛ በኋላ ሙሉ ፓኬጅ ማግኘት ትችላላችሁ። በየቀኑ ነው ግን ቪዲዮዎቹ የሚለቀቁላችሁ ከነ ጥያቄዎቹ ማለት ነው። ቀድሞ ጥያቄው ይለቀቃል። ከዛ ቪዲዮ ይለቀቅላችኋል ማለት ነው። በዚህ መልኩ ነው ራሳችሁን የምታዘጋጁት። ነገር ግን የባለፈውን አምስት ወር ፓኬጅ ከእኛ ጋር የወሰዳችሁ ተማሪዎች እናንተ አራት መቶ ብር በመክፈል መመዝገብ ትችላላችሁ። አራት መቶ ብር በመክፈል መመዝገብ ትችላላችሁ። የባለፈውን የአምስት ወር ፓኬጅ ከኛ ጋር ተመዝግባችሁ እስከ አራት ወር ና አምስት ወር ድረስ የቆያችሁ ተማሪዎች ማለት ነው፣ እናንተ ይሄን ፓኬጅ በአራት መቶ ብር ማግኘት ትችላላችሁ። ሌሎቻችሁ ተማሪዎች ግን አምስት መቶ ብር በመክፈል ይሄን ፓኬጅ ማግኘት ትችላላችሁ። እስከ ቅዳሜ ድረስ ነው ይሄ አምስት መቶ ብር እና አራት መቶ ብር የሚሰራው። ከዛ በኋላ ግን በኖርማል ክፍያው 700 ብር በመክፈል መመዝገብ የምትችሉ ይሆናል። ከዛ በኋላ የምትመጡ ተማሪዎች ማለት ነው። እንግዲህ ብዙ ተማሪዎች ደውላችሁ ይዞልኛል እየቆየ ነው። እስካሁን ማዘጋጀት የነበረብን አንዳንድ ነገሮች ስለነበሩ እነሱን ለመጨረስ ና ጥያቄዎችን በደንብ ኦርጋናይዝ ማድረግ ስለነበረብን ነው። አሁን ግን ጥያቄዎቹን ኦርጋናይዝ አድርገናል። ስለዚህ ቪዲዮዎቹ ጊዜውን እየጠበቁ በእስኬጁሉ መሰረት የሚለቀቁላቸው ሆናል። ጥያቄዎቹን በየቀኑ ዩኒቶቹ እየተጠቀሱ የሚለቀቅላቸው ሆናል። ከዘጠኝ ጀምረን ነው ወደፊት የምንሄደው። ምንም የምትቸገሩት ነገር አይኖርም። እንግዲህ በቀን ከ40 እስከ 60 ጥያቄዎችን በየትምህርት አይነቶቹ ይሰሩላቸዋል። እንደ ሂሳብ አይነቶቹ ትምህርቶች ግን 60 ጥያቄዎችን ከቨር ማድረግ በጣም ረጅም ሰዓት ይወስዳል። ምክንያቱም ካልኩሌሽን ስለሆነ እያንዳንዱን እያስረዳን ስለሆነ ነገር ግን እንዴት ነው የምናደርገው? እንደ ሂሳብ ያሉ ትምህርቶችን ለእናንተ ግን የሚለቀቁት ጥያቄዎች ለእናንተ ግን የሚለቀቁት ጥያቄዎች ከ40 እስከ ስልሳ ናቸው። ይህም ማለት መጀመሪያ የቪዲዮውን ጥያቄ ቀድመን እንለቅላችሁና እሱን ትሞክራላችሁ ከዛ በቪዲዮ ሪቫይዝ ታደረጋላችሁ እንትን ከዛ በኋላ ድጋሚ በምንለቀው ጥያቄ ራሳችሁን ትፈትሻላችሁ ማለት ነው። ከነመርሱ የምንለቅላችሁ ይሆናል ያንን ራሳችሁን ትፈትሹበታላችሁ። መጀመሪያ ጥያቄውን ለቀን መልሱን በኋላ ስለምንለቅ ማለት ነው። በዚህ መልኩ ነው የሚቀጥለው። እንግዲህ የምዝገባ ሂደቱ እንዴት ነው የሚሆነው? የብሩን መጠን ስላወቃችሁ እዚህ ፊትለፊታችሁ አራት የባንክ አካውንቶች አሉ። አራት የተለያዩ ባንኮች ማለት ነው። በመረጣችሁት ባንክ ኤልያስ በቀለ በሚለው ስም አራት መቶ ብር ወይም ደግሞ አምስት መቶ ብር ማለት ነው እንደየ ተማሪዎቹ አይነት ስለሚወሰን 400 ብር ወይም 500 ብር በማስገባት መመዝገብ ትችላላችሁ። ትምህርቱ የሚጀምረው ግንቦት 11 ነው። ግንቦት 11 ጀምሮ እስከ ሰኔ 11 የሚቆይ ይሆናል። ማቴማቲክስ ለናቹራሎች፣ ለሶሻሎች ደግሞ ሂስትሪ ተጨማሪ 3 3 ቀን ይፈልጋሉ። ያው ትንሽ ሰፋ ስለሚሉ ትምህርቶቹ ማለት ነው። ስለዚህ ማቴማቲክስ እና ሂስትሪ ከግንቦት 11 በኋላ ሶስት ሶስት ተጨማሪ ቀናቶችን የምንፈልግ ይሆናል። ከእናንተ ሌሎች ትምህርቶች ግን ግንቦት 11 ላይ ሙሉ በሙሉ ይጠናቀቃሉ ማለት ነው። በዚህ መልኩ እንግዲህ ትምህርቱን መከታተል ትችላላችሁ። እዚህ የሚታዩት እንግዲህ እነዚህ ባንኮች ላይ ብሩን ካስገባችሁ በኋላ ደረሰኙን ፎቶ አንስታችሁ በቴሌግራም በዚህ ታች በሚታዩ ስልክ ቁጥሮች በአንደኛው በቴሌግራም በመላክ ናቹራል ሆኖ ሶሻል ብቻ መግለጽ ነው የሚጠበቅባችሁ። ናቹራል ኦር ሶሻል ብላችሁ ፎቶን መላክ ነው የሚጠበቅባችሁ፣ የደረሰኙን ማለት ነው። ከዛ በኋላ እኛ ራሳችን ፕራይቬት ቻናል ውስጥ አድ የምናረጋችሁ ይሆናል ማለት ነው። በዚህ መልኩ ትምህርቶቹን ማግኘት ትችላላችሁ። በሞባይል ባንኪንግ ለምትጠቀሙ ሞባይል ባንኪንግ ከተጠቀማችሁ በኋላ ስክሪንሻት አርጋችሁ በቴሌግራም ፎቶን ልትልኩልን ትችላላችሁ። ከዛ ናቹራል ወይም ሶሻል ብሎ መጻፍ ነው የሚጠበቅባችሁ። ከዛ በኋላ እኛ ራሳችን አድ እናደርጋችኋለን ፕራይቬት ናቹራል ወይም ሶሻል ቻናል ውስጥ ማለት ነው። እንግዲህ ጥሩ ጊዜ እንደሚኖረን እና ሁላችሁም ደግሞ የምትፈልጉትን አይነት ሪቪዥን እንደምታገኙ ተስፋ አደርጋለሁ። እንግዲህ ብዙዎቻችሁ ጠይቁን ዝም ያልነው ተዘጋጅቶ እስከሚያልቅ ነበረ። አሁን እንግዲህ ዝግጅታችንን እንጨርሰን እናንተን በመጠበቅ ላይ እንገኛለን። ከዛሬ ጀምሮ ዛሬ፣ ነገና ከነገ ወዲያ በፍጥነት ለምትመዘግቡ ተማሪዎች ያው ሞር ተጠቃሚ ናችሁ። እናንተ ዲስካውንቱን። ከዛ በኋላ የምትመጡ ተማሪዎች ግን 700 ብር በመክፈል ማግኘት የምትችሉ ይሆናል ትምህርቱን። መልካም ጥናት፣ መልካም ጊዜ